የአዲስ አበባ ከተማ አስተዳደር ባለፉት ሁለት ቀናት የአንደኛ ሩብ ዓመት እቅድ አፈጻጸም ግምገማና ውይይት አካሂዷል። በመድረኩ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ የመጀመሪያው ሩብ ዓመት የህብረተሰቡን የኑሮ ጫናን ለመቀነስ የሚያስችሉ ተግባራት የተከወኑበት መሆኑን አንስተዋል። በደጎም የገበያ ማረጋጋት ምርት ወደ ከተማው እንዲገባ የማድረግ ስራ በጥሩ ሁኔታ ተሰርቷል። የገበያ ቁጥጥርም ላይ የተሰራው ስራ ሄዶ ሱቅ በማሸግ ወይም ደግሞ ብልሽቶች እንዳይኖሩ በማድረግ ብቻ ሳይሆን አማራጮችን በማቅረብ በራሳችን ምርት በማቅረብ ከተማችን የህንጻ ጫካ ብቻ ሳትሆን አምራች እንድትሆን በማድረግ በከተማ ግብርና በሌማቱ ትሩፋት በኢንዱስትሪዎች እዚሁ ከተማችን ውስጥ የሚመረቱ እኛ ያደራጀናቸው ልጆች በርካታ ምርቶችን እያመረቱ ወደ ከተማ እንዲያቀርቡ በማድረግ የከተማችንን ህዝብ በተመጣጣኝ ዋጋ እንዲሸምት የማድረግ ስራዎች ሰርተናል። በአረንጓዴ አሻራ መርሃ ግብርም የከተማውን የደን ሽፋን ማሳደግ መቻሉን ጠቅሰዋል። እንዲሁም የዝናብ ጫናን ለመቋቋም በትኩረት በመሰራቱ ይደርስ የነበረውን ጉዳት ማስቀረት ተችሏል። በተለይ ዝናብን ጫና ከመቋቋም አንጻር በዚህ አመት በልዩ ትኩረት በዚህ ክረምት ባንሰራ ኖረው እናንተ እንደምትሉት አንዳንዶች እንደምትሉት የዝግጅት ምዕራፍ ብለን በግምገማ በእቅድ እሷን በማሰማመር ብንቆይ ኖረው ብዙ ጉዳት ይደርስ ነበር እዚህ ከተማ ላይ ስራችንንና የዝግጅት ስራዎቻችን የተጣጣሙ እንዲሆኑ ከተግባር ስራዎቻችን ጋራ በጥሩ ሁኔታ ሄደናል። የስራ እድል ፈጠራና አዳጊዎችና ወጣቶች ተስጧቸውን የሚያወጡበት ስፍራዎች በስፋት መገንባትም ሌላኛው ትኩረት ነበር። በቋሚነትም በጊዜያዊነትም የተፈጠረው የስራ እድል በቂ ትኩረት ተሰጥቶ የተሰራ ነው፣ እንደ ጥሩ ውጤት የምንወስደው ነው። ከዛም ባለፈ ከከተማችን አጠቃላይ የከተማ ስራ አንጻር ከዚህ በፊት ከተማችን ቀን ቀን ትሰራለች፣ ምሽት በሯን ትዘጋለች። ይሄ ለውጥ አይተንበታል። ከስራ አንጻርም ቀንም ሌሊትም የምትሰራ ከተማ ከንግድ እንቅስቃሴ አንጻር ደግሞ ምሽትም ቀንም የምትሰራ ከተማ ማድረግ ላይ የጀመርናቸው ጥሩ ጅማሮዎች አሉ ቀጣይነታቸውን ማረጋገጥ ማስጠበቅ ይፈልጋሉ። የአገልግሎት አሰጣጥን ለማቀላጠፍ የሚያስችሉ ስራዎች መከናወናቸውን ያነሱት ደግሞ የከተማ አስተዳደሩ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ ናቸው። እንዲሁ በተበተነ መንገድ ለሌብነትና ለጉቦ የሚያጋልጠውን ሰብሰብ ባለ መንገድ አደረጃጀቱን እያስተካከሉ መምራት የሚል ግልጽ አቅጣጫ ተቀምጦ ስትራቴጂው ተግባራዊ እየተደረገ ነው ያለው። በዚህ መሀል የሚሰከረኩ ነገሮች ካሉ የሚታለፉ ነገሮች ካሉ አሁንም በትግል ነው እርምጃ እየወሰዱ መሄድ የሚያስፈልገው፣ በአሰራር እየዘጉ መሄድ ይፈልጋል፣ ማስተካከያ እያደረጉ መሄድን ይጠይቃል። በሀገሪቱም ሆነ በመዲናዋ እየተመዘገበ ያለው ለውጥ በተከተልነው ምናብና የአመራር ፈጻሚነት ነው ይላሉ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ። ከምናቡ የመነጨው ሀሳብ ከሀሳቡ የመነጨው ህልም ከህልሞ የተቀዳው ራሂ ሰክሰስ ውስጥ እንድንሆን ያደረገው እሱ ነው ማለት ነው። ኢትዮጵያን በአንድ ገመድ ከላይ እስከታች ያስተሳሰረ ጉዳይ ቢኖር የተከተልነው ህሳቤ ስለሆነ የነበረውን የፖለቲካ ስብራት የቱን ኃይልን ቢፈትኑን፣ ነገር ግን በዚህ ውስጥ የሀሳቡ አቅምና እውነታነት ይህንን ፈልቅቆ እያሳየ እንዲወጣ ማድረግ የቻለበት ሁኔታ ከመኖሩ ጋር ተያይዞ ትልቅ ሰክሰስ እንዲመጣ አድርጓል ማለት ነው። በቀጣይም የህብረተሰቡን ሁለንተናዊ ተጠቃሚነት የሚያረጋግጡ ስራዎች ተጠናክረው እንደሚቀጥሉ ያነሱት ከንቲባ አዳነች ከዚህም ውስጥ ጤና አንዱ መሆኑን አንስተዋል። ያቀርናቸዋሉ እንሰራለን። ሆስፒታሎቹን ጨርሰን ወደ ተግባር እናስገባቸዋለን። አዲስ አበባን የጤና ቱሪዝም የማድረግ ርዕያችንን ከመተግበር አንጻር በ2018 የምንሰራው ስራ በጣም መሰረታዊ የሆነ ስራ ነው። ትምህርት ለትውልድ አሁንም የርብርብ ማዕከል ነው። አመራሩን ማብቃት፣ የመዲናዋን ሰላም ዘላቂ ማድረግ፣ የቤት ልማት ስራዎችን መደገፍ፣ መሶብ የአንድ ማዕከል አገልግሎትን ማስፋት ቀጣይ የትኩረት አቅጣጫዎች ናቸው። የመጀመሪያው ሰላማችን ቀጣይ እንዲሆን ማድረግ ነው። እዚህ ከተማ ላይ ከደረቅ ወንጀል ጀምሮ ህግና ደንብን አለማክበር፣ ስርዓትን አለማክበር የሚያስቀጣ የሚያስጠይቅ መሆኑን በደንብ በሚያሳምን መንገድ ህዝባችንን አክብረን ህዝባችንን አሳትፈን የጸጥታ ኃይሉን አቀናይተን ቀጣይ ሰላምን የማጽናት ስራችን ሁልጊዜ የማይነቃነቅ መሆኑን ማስረጥ መቻል አለብን። በመንግስት አጋርነት በመንግስት በጀት ብቻ የጀመርናቸው አቅርቦቱን ለመጨመር ደግሞ ፕራይቬቱ የጀመረውን ጭምር፣ ሪል ስቴቶች የጀመሩትን ጭምር፣ ማህበር የጀመሩትን በማህበር የተጀመሩትን፣ በግል የተጀመሩትን ጭምር እንደግፋለን ማለት ነው። እንደዛ አድርጎ በመቶ ሺዎች ቤቶች የምንገነባበት አመት ስለሆነ የትኩረት ማዕከላችን ነው። የአንድ መሶብ አገልግሎት ማዕከል ለዛ ብቁ የሰው ኃይል አዳዲስ የዩኒቨርሲቲ ተመራቂዎችን አሰልጥነን ከአገልግሎታችን ጋር አለማምደን ከነባሩ ጋራ እየቀላቀልን ኢነርጀቲክ የሆነ ሰውን ማገልገል ህዝቡን ማገልገል ግዴታው መሆኑን የተረዳ ከቴክኖሎጂው ጋራ ራሱን ያዘመነ እውቀት ያለው አገልጋይ መፍጠር ላይ ርብርብ እናደረጋለን።